እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ጤናማ አንጀትን የሚያሻሽሉ ስምንት ምርጥ ስሙዚዎችን፣ አዘገጃጀታቸውን እናም ለመጠጣት ደግሞ ምርጡ ጊዜ ምን ሰዓት እንደሆነ በደንብ እነግራችኋለሁ።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 በመፍጫ ውስጥ በመፍጨት የሚዘጋጅ ወፍራም እናም ለስለስ ያለ መጠጥ ነው። አሁን የምነግራችሁ እስሙዚዎች ለአንጀት ጤና የሚሰሩት ጥሩ ባክቴሪያዎችን በመጨመር ኢንፍላሜሽን ወይም ደግሞ ብግነትን በመቀነስ የምግብ መፈጨትን በማሻሻል እናም የምግብ መፍጫ ትራክትን በማጽዳት ነው። በፋይበር በፕሮባዮቲክስ በአንቲኦክሲዳንቶችና የምግብ መፍጫ ኢንዛይሞች የበለጸጉ ናቸው። ታዲያ እነዚህን እስሙዚዎችን ልንገራችሁ ለጤናማ አንጀት የሚሆኑትን ማለት ነው። አንደኛ ፕሮባዮቲክ እርጎ እናም የሙዝ እስሙዚ ነው። ለአንጀታችን ጤና እጅግ ተስማሚ ነው። የአንጀት ጤናን የሚያሻሽልባቸው ምክንያቶችም ይህ እስሙዚ በብዙ ነገሮች የበለጸገ ነው። ከእርጎ የሚገኝ ፕሮባዮቲክስ ጥሩ ባክቴሪያዎችን ይጨምራል። ከሙዝ የሚገኝ ደግሞ ፕሪባዮቲክስ ለአንጀት ተስማሚ ባክቴሪያዎችንም ይመግባል የምግብ መፈጨትን የሚደግፍ ፖታሲየምንም ይዟል ይህ ደግሞ የሆድ መነፋት የሆድ ድርቀት የአንጀት መበሳጨትንም ያስታግሳል አዘገጃጀቱም አንድ ኩባያ ንጹህ ፕሮባዮቲክ እርጎ አንድ የበሰለ ሙዝ ግማሽ ኩባያ ውሃ ወይም ደግሞ ወተት እንደ አማራጭ ማርና ቀረፋን መጨመር ትችላላችሁ እነዚህን እስኪለሰልስ ድረስ ፍጩት፣ ከዛም መጠጣት ነው። ፕሮባዮቲክስ እንዲሰራ ታዲያ ጊዜን በመስጠት በቀስታ ጠጡት። ለመጠጣት ደግሞ ምርጡ ጊዜ ጠዋት በባዶ ሆድ ወይም ደግሞ ምሽት ከእራት በኋላ ከሁለት ሰዓት በኋላ ጠጡት። ሁለተኛ አረንጓዴ የአንጀት ማጽጃ ስሙዚ ነው። ስፒናች፣ አናናስና ዝንጅብል የአንጀትን ጤና የሚያሻሽልባቸው ምክንያቶችም ስፒናች ለአንጀት እንቅስቃሴ ከፍተኛ የሆነ ፋይበር አለው። አናናስ ደግሞ ብግነትን የሚቀንስ ብሮሜላይን ኢንዛይምን ይዟል። ዝንጅብል ደግሞ የምግብ መፈጨትን ያሻሽላል፣ እናም ጋዝንም ይቀንሳል። ይህ እስሙዚ የአንጀት ክፍልን በእርጋታም ያጸዳል። አዘገጃጀቱም አንድ ኩባያ ስፒናች፣ አንድ ኩባያ የተከተፈ አናናስ፣ ግማሽ ኢንች ዝንጅብል፣ አንድ ኩባያ ውሃ ያስፈልጋል። እነዚህን በደንብ ፍጩት። ለመጠጣትም ከፈጫችሁ በኋላ ወዲያውኑ ጠጡት። ለመጠጣት ደግሞ ምርጡ ጊዜ ጠዋት ከቁርስ በፊት አንጀትን ለማጽዳት በጣም ጥሩ ነው፣ በዚህ ጊዜ ጠጡት። ሶስተኛ የአፕል የኦትስና የቺያ ሲድ እስሙዚ ነው። ለሆድ ድርቀት በጣም ምርጥ ነው። የአንጀትን ጤናም የሚያሻሽልባቸው ምክንያቶችም ፖም ወይም ደግሞ አፕል የሚሟሟ ፋይበር ፔክቲን ስለያዘ አንጀትን ያጸዳል ኦትስ ደግሞ ጥሩ ባክቴሪያዎችን ለመመገብ በጣም ጥሩ ነው። ቺያ ሲድስ ደግሞ ውሃን ይስባልና የአንጀት እንቅስቃሴንም ያመቻቻል። ለሆድ ድርቀትናም ለዝግታ የምግብ መፈጨት በጣም ጥሩ ነው። አዘገጃጀቱም አንድ ፖም ወይም ደግሞ አፕልን ከቆዳው ጋር፣ ሁለት የሾርባ ማንኪያ ኦትስ፣ አንድ የሾርባ ማንኪያ ቺያ ሲድ፣ አንድ ኩባያ ወተት ወይም ደግሞ ውሃ እስኪወፍር ድረስ ፍጩት። ለመጠጣትም በማንኪያ ወይም ደግሞ በቀስታ ጠጡ። ለመጠጣት ደግሞ ምርጡ ጊዜ ጠዋት እንደ ቁርስ እስሙዚ አንጀታችሁን ቀኑን ሙሉ ንቆ ያደርገዋል። አራተኛ ፓፓያ እናም የዝንጅብል እስሙዚ ነው። ኃይለኛ የምግብ መፈጨት ማበልፀጊያ ነው። የአንጀትን ጤና የሚያሻሽልባቸው ምክንያቶችም ፓፓያ ፓፔን የተባለ ኢንዛይምን ይዟል። ይህ ኢንዛይም ፕሮቲንን ይሰብራል፣ ጋዝን ይቀንሳል፣ የሆድ መነፋትን ያስወግዳል። የሆድ ድርቀትንም ይረዳል። ዝንጅብል ደግሞ ጨጓራን ያረጋጋል። ለማዘጋጀትም አንድ ኩባያ ፓፓያ፣ ግማሽ ኢንች ዝንጅብል፣ ግማሽ ኩባያ ውሃ ከ20 እስከ 30 ሰከንዶች አንድ ላይ ፍጩት። ለመጠጣትም ከከባድ ምግብ በኋላ በጣም ጥሩ ነው። ለመጠጣት ደግሞ ምርጡ ጊዜ ከምሳ ወይም ደግሞ ከእራት ከአንድ ሰዓት በኋላ ምርጥ ነው። ለሆድ መነፋትና ለጋዝ ፍጹም ምርጥ ነው። አምስተኛ የብሉቤሪ እና የኪፈር እስሙዚ ነው። ለአንጀት ባክቴሪያ ሚዛን በጣም ምርጥ ነው። የአንጀትን ጤና የሚያሻሽልባቸው ምክንያቶችም ኪፈር ከእርጎ የበለጠ ጠንካራ ፕሮባዮቲክስ አለው። ብሉቤሪ ደግሞ ብግነትን የሚከላከልና የአንጀት ሽፋንን የሚጠግን ነው። ታዲያ እንደ ኢሪቴብል ባውል ሲንድረም ስር የሰደደ የሆድ መነፋትና ደካማ የአንጀት ባክቴሪያ ሚዛንን ያሻሽላል። አዘገጃጀቱም አንድ ኩባያ ኪፈር፣ አንድ ኩባያ ብሉቤሪ፣ እነዚህን እስኪለሰልስ ድረስ ፍጩት። ለመጠጣትም ፕሮባዮቲክስ አንጀትን እንዲሸፍን ጊዜ በመስጠት በቀስታ ጠጡ። ለመጠጣት ደግሞ ምርጡ ጊዜ ከቁርስ በፊት ወይም ደግሞ ከመተኛታችሁ ከሁለት ሰዓታት በፊት መጠጣት ምርጥ ነው። ስድስተኛ የካሮት የዝንጅብልና የሎሚ እስሙዚ ነው። አንጀትን ማጽጃ እናም መርዝን ለማስወገድ የሚረዳ የአንጀትን ጤና የሚያሻሽልባቸው ምክንያቶችም ካሮት ፋይበርና አንቲኦክሲዳንቶችን ስለሚሰጥ የአንጀት ክፍልን ያጸዳል። ሎሚ የምግብ መፈጨትን ያነቃቃል። ዝንጅብል ኢንፍላሜሽን ወይም ደግሞ ብግነትን ይቀንሳል። የምግብ መፈጨት ድክመት ላለባቸው ሰዎች በጣም ጥሩ ነው። አዘገጃጀቱም ሁለት መካከለኛ ካሮት፣ ግማሽ የሎሚ ጭማቂ ግማሽ ኢንች ዝንጅብልና ከግማሽ እስከ አንድ ኩባያ ውሃ ያስፈልጋል። እነዚህን በደንብ ፍጩት። ለመጠጣትም ወዲያውኑ ጠጡት። ለመጠጣት ደግሞ ምርጡ ጊዜ ጠዋት ላይ ምርጥ ነው። የአንጀት እንቅስቃሴን ለማሻሻል ይረዳል። ሰባተኛ የእሬት እናም የአናናስ እስሙዚ ነው። የአንጀት ሽፋንን የሚፈውስ ማለት ነው። የአንጀትን ጤና የሚያሻሽልባቸው ምክንያቶችም እሬት አንጀትን ያረጋጋል፣ የአንጀት ሽፋንን ይጠግናል፣ ብግነትንም ይቀንሳል። አሲድ ሪፍለክስንም ለመቀነስ ይረዳል። ለስስ ወይም ደግሞ ሴንሲቲቭ ለሆነ ጨጓራ ደግሞ በጣም ውጤታማ ነው። አዘገጃጀቱም ሩብ ኩባያ የእሬት ጄል ወይም ደግሞ ሁለት ማንኪያም ካረጋችሁ ጥሩ ነው። ታዲያ ትኩሱን አድርጉት። አንድ ኩባያ አናናስ፣ ግማሽ ኩባያ ውሃ እና እነዚህን ደግሞ እስኪለሰልስ ድረስ በደንብ ፍጩት ለመጠጣትም እሬት በእርጋታ ስለሚሰራ በቀስታ ጠጡ ለመጠጣት ደግሞ ምርጡ ጊዜ ጠዋት ከምግብ በፊት በጣም ምርጥ ነው ወይም ደግሞ በምሽት ከመተኛታችሁ በፊት መጠጣት ትችላላችሁ ስምንተኛ የቀይ ስርና የብርቱካን ስሙዚ ነው ለጨጓራ መፈጨትና ለጉበት ድጋፍ ምርጥ ነው የአንጀትን ጤና የሚያሻሽልባቸው ምክንያቶች ቀይ ስር የምግብ መፈጨትን ያሻሽላል እናም የጉበት መርዝ ማስወገጃን ይደግፋል የብርቱካን ቫይታሚን ሲ ይዘቱ ደግሞ ጤናማ የአንጀት እጽዋትን ይደግፋል፣ ወይም ደግሞ ባክቴሪያዎችን ማለት ነው። መርዛማ ንጥረ ነገሮችን ደግሞ ከምግብ መፍጫ ስርዓትም ለማስወገድ ይረዳል። አዘገጃጀቱም አንድ ትንሽ ቀይ ስር የተቀቀለ ወይም ደግሞ ጥሬ ያስፈልጋቸዋል፣ አንድ ብርቱካን የተላጠ፣ ግማሽ ኩባያ ውሃ ያስፈልጋቸዋል። እነዚህን ብሩህ እናም ለስላሳ እስኪሆን ድረስ ፍጩት። ለመጠጣትም ቀዝቀዝ ብሎ ጠጡት። ለመጠጣት ደግሞ ምርጡ ጊዜ ጠዋት ላይ የምግብ መፈጨትንና ጉልበትን ስለሚጨምር በዚህ ሰዓት ጠጡት። ታዲያ ለአንጀት ጤና ስሙዚዎችን ለመጠጣት ምርጥ እናም ለአጠቃላይ ጤና ወይም ደግሞ ጊዜ ጠዋት ላይ በባዶ ሆድ በጣም ምርጥ ነው። ለምግብ መፈጨትና ሰውነታችንን ለማጽዳት እንዲሁም ለፕሮባዮቲክስ ምርጥ ነው። ከምግብ በኋላ ደግሞ ከአንድ እስከ ሁለት ሰዓታት ለሆድ መነፋትና ለዝግታ የምግብ መፈጨት በጣም ምርጥ ነው። ማታ ላይ ደግሞ ከእራት በኋላ ሁለት ሰዓታት ለፕሮባዮቲክ የበለጸጉ እስሙዚዎች በጣም ጥሩ ነው። ማለትም እንደ እርጎና ኪፈርን የሚያጠቃልል እስሙዚ ማለት ነው። እነዚህን መጠጣት ትችላላችሁ ማለት ነው። ታዲያ ጤናማ የአንጀት እስሙዚዎችን በትክክል እንዴት መጠጣት ትችላላችሁ? በፍጥነት ሳይሆን ቀስ ብላችሁ ጠጡ። ለረጅም ጊዜ የተከማቸው ወይም ደግሞ የተቀመጠ ሳይሆን እስሙዚዎችን እንዳዘጋጃችሁ ትኩሱን ቶሎ ጠጡ። እንዲሁም ደግሞ ስኳር ከመጨመር ተቆጠቡ። ለተሻለ የምግብ መፈጨት ደግሞ የበሰሉ ፍራፍሬዎችን ተጠቀሙ። ቺያ ሲድ ወይም ደግሞ ኦትስን እየተጠቀማችሁ ከሆነ ደግሞ እንዲወፍር ወይም ደግሞ ጄል እንዲፈጥር ከመጠጣታችሁ በፊት ለአምስት ደቂቃ ያክል ጊዜ ስጡ ወይም ደግሞ ብትጠብቁ በጣም ጥሩ ነው ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሐሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቻል ያቆየን መልካም ጊዜ መልካም ቆይታ